አእምሮና ሕሊና የአንድ ሰው ስጋና ነፍስ ናቸው። አእምሮ የምንጨብጠው የምንዳሰሰው ስጋችን ሲሆን፣ ሞኝነቱ፣ ታታሪ ሰራተኛነቱ፣ አፍቃሪ ሰውነቱ፣ ምናምን ኖርማል ሰው የምንላቸውን ሁሉ የሚወክል ነው። አእምሮ መቼም ለእኔ መልካም እድል ከሚመኙት ውስጥ አንዱ ነው። ላገባ ነው። ሕሊና ደግሞ በእጃችን የማንዳሰሰው የአእምሯችን ክፍል ሲሆን ተደብቆ አእምሮን ያዛል፣ ይቆጣጠራል፣ ያበረታታል። መስመር ስቶ ሲያገኘው ደግሞ ይወቅሰዋል፣ ይቀጠዋል። አእምሮ በዙሪያው ጓደኛህ ነን የሚሉ የስራ ባልደረቦች አሉት። እነሱ ደግሞ ውክልናቸው ሱስ ነው። ጠጆ መጠጥን፣ ሰለሞን ሲጋራን። ሰርግ ቤት አይደለም ሲጋራ ወይራም ቢሆን አጨሳለሁ። ዘሪሁንና እጅሬ ደግሞ ዝሙትን በጣም ረስቻታል። ታዲያስ እንደምን ነሽ? የዛሬ ልጆች የወንድሜ እኮ ያጎናፍር ልጅ ነው። እስኪ ተዋውቆ እንደው ዝም ብላችሁ እኮ ተጋብታችሁ ታርፉታላችሁ። እሱማ ይቀር ቴዲ። ያገኙትን ማግበሰስ ወይም በእንግሊዝኛ ግልተኔ የሚልጥን ኃጢያቶች ወይም ሱሶች ይወክላሉ። እነዚህ ስሶች ኖርማል የሚባለው ጤነኛ ሰው ሁሉ አባላቸው እንዲሆን በየቀኑ እንደሚዘሩት፣ እነሱም ከዛሬ ነገ ይቀላቀለን እያሉ ይሞግቱታል፣ ይታገሉታል። አእምሮ ግን ጠንካራ ስለሆነ እጅ ሳይሰጣቸው ነው የሚቆይ። የወንዶች ጉዳይ የወንዶች ጉዳይ የምትሉስ የእናንተ የወንዶች ጉዳይ ለእኔ ምን ይጠቅመኛል? አንድ ቀን የሚወዳ ሴት ከአሜሪካ የመጣ ሰው አግብታ ልትሄድ እንደሆነ ነግረው መጥራ ሰጥታው ትሄዳለች። ይወድሻል እባክሽ፣ በድህነት ያለ በዝርዝር እንዳላስረዳ ጊዜ ራስን ጠብቅ። በዚህ ጊዜ ሁለት አማራጮች ፊቱ ላይ ይጠቀናሉ። አንደኛው የተፈጠረው ሲገባው ድረስ ኩርምት ብሎ ራሱን እየወቀሰ በድብርት ውስጥ ማለት ነው። ሁለተኛው ደግሞ አልፈልግም እያለ ሲመልሳቸው የነበሩ ሱሶች ውስጥ በመደበቅ ለሕመሙ ጊዜያዊ መልስ መስጠት ነው። በዚህ ሁኔታ ውስጥ ስንገባ ብዙዎቻችን እንደምናደርገው ሁለተኛውን አማራጭ እድል ይሰጠዋል። ደባሎቹ ጆሮ ላይ ተጠግተው አንተ ምንም ችግር የለብህም አምሮ እነዚህ ሴቶች ችግር ስላለባቸው ነው ይሉታል። ካለበት ሁኔታ አንጻር ያሳምናል ንግግራቸው እንደው እዛው ሰርግ ላይ ጠብሳ ማንነቱን ማሳየት። ስለዚህ ያለው አማራጭ እሾህም በሾህ መውጋት ነው ይሉታል። ያምናቸዋል። ሶሶቹ ስር ተደብቆ ህሊናውን መዋሸት ይጀምራል። ህሊናም ነጻ አይደለችም። ህሊና ወይም ነፍሳችን በአካል ባትታይም በየቀሩ በአካል የማይታየው ዲያብሎስ ይፈትናታል። አለማዊ ስለሆነ ነገር እያወራ ለማለላት ይሞክራል። ይህንን መንፈስ የምትወክለው ደግሞ አጠገቧ አብራት የምትጓዘው ጓደኛዋ ማርታ ነች። በጣም ነው ማመሰግነው። ዋው ሽቶ! ማርቲዬ ሽቶ በጣም ትወዳለች። ኦኬ፣ ወይኔ፣ ደስ የሚል ሽቶ ነው በእግዚአብሔር አይደል? ልክ ዲያብሎስ ሁሌም እየተከተለ የምንዘናጋበትን ሰዓት እንደሚጠብቀው እሷም በሄደችበት ሁሉ አትጠፋም። ጥሩ ምክር ሰጥታትም አታቅም። እንዲያውም የእሷ መስገብገብ ባይኖር ህሊናም የአእምሮ ውሸቶች አሸጉዷትም ነበር። የኢትዮጵያ ኑሮ ታውቂያለሽ። ምናልባት የባለት ችግር አይደለም ብጥረት ስላለብን እንጂ ቀይራለ እያልኩ ስንት ጊዜ መሰለ እያስብኩ መጀመሪያ ከህሊና የበለጠ ማርታ የምትወደው ለዛ ነው። ምክንያቱም አለማዊ ውበት ስላላቸው ነገሮች ነውና እያወራ የነበረው የመጀመሪያውን ዙር ድላቸውን ሲያዩ ደባል ሴሶቹ ደስተኛ ይሆናሉ። ሴቶች ጥቅመኛ ናቸው የሚለው መግቢያ በራቸው እውነት መስሎ በመገኘቱ የእሱን እምነት ያገኛሉ። እሱም ድብርቱን ረስቶት መሳቅ ስለጀመረ በእነሱ ላይ እምነቱን ይጥላል። ዛሬ ሶስት ቢራ ጠጥተን የተዝናና እንደሆነ በነገታው ለመስከር ስድስት ቢራ እንደሚያስፈልገን ሁሉ እነሱም በውሸት ላይ ውሸት እየጨመረ እንዲስማት ይፈልጋሉ። ሲስማት ደግሞ እንዲያወጣት ነው የሚጠይቁት እንጂ እንደ መጀመሪያው በቶሎ አይደሰቱለትም። አዎ እንዲያውም የበለጠ ጉልበት እንዲያወጣ ያኮርፉታል። ቀስ በቀስ የገባበት የመዋሸ ሱስ የቤተሰቡን ዕቃ እየሰረቀ እንዲሸጥ ያደርገዋል ወይም እንዲሰጥ ያደርገዋል። ይህም ሰላማቸውን ያደፈረሳል። ስራ ቦታም በሰበብ አስባቡ ፈቃድ እየጠየቀ ይሄዳል። ሱሶቹ ደግሞ እየሄደበት ያለውን የቁልቁለት መንገድ ከዚህ በላይ ተሸክመውት መቆየት ስለማይችሉ መንገዳገድ ጀምረዋል። ብታዝለው ይሻል። ቁንጫ ሰው ትመስላለህ። ልደገፈው መጀመሪያ ራስን በተደገፍክ። ሌላ አእምሮና ሕሊና በዙሪያቸው ያለው ወከባ ችላ ብለው ለሰከንድ ሲደማመጡ እውነተኛ መግባባት አላቸው። ለዛም ነው ሶፋውን ለመስራት ዘነዘናውን ስጡኝ ሲል ሁሉም እምቢ ብለውት እሷ የምትሰጠው በመካከላቸው መጣጣም አለ። ወይም ህሊና አጠግቧ ባለችው መንፈስ ገና ስለተሸነፈች ሶፋ እንዲገዛላት አትፈልግም። እንዲያውም ከገዥው አእምሮ ይልቅ ጠጋኙን አእምሮ ስታይ ነው ለመቅረብ የምትፈልገው። አባቶቻችን እንደ ሰይጣን ጠንካራ ሰራተኛ የለም ይላሉ። ልክ እንደዛው ማርታም በስራዋ የአእምሮ ውሸት ታጋልጣለች። ለህሊናም ልትጠብቀው የምታገልለት አእምሮ ለእሷ ምንም ክብር የሌለው ውሸታም እንደሆነ ታሳያታል። ይህን የምታደርገው ግን ህሊናን ከአእምሮ ውሸት ለማዳን ሳይሆን ህሊና መግቢያ ቀዳዳ ስላልሰጠቻት ከዛሬ ጀምሮ የእሷን ምክር መስማት እንድትጀምር ለማሳመን ነው። ገና ቀድሞውኑ ያኔ ተጠቀሚበት እንዳልኩሽ እሺ፣ ይሳካለታል። ከዛ በኋላ ህሊና የመጀመሪያውን ንስነቷ ጠፍቶ ሰይጣን ሆና ነው የምትመጣው። አእምሮን ሱሳ ደንዝዞታል፣ ህሊናን ደግሞ ዳብሎስ ሰፍሮባታል፣ በተራዋ ትጫወትበታለች። እውነቱን ለመናገር ፈቃደኛ ስላልሆነ ጸጥ ብሎ መከራውን ይጨልጣል፣ ከሷ ይልቅ ወደ እነሱ ይዞራል። ልክ ከሐዘኑ ለማምለጥ ብዙ የጠጣ ሰው መጠጦ የመከራ ምንጭ እየመሰለው ሲመጣ ሱሱን እንደሚረግመው ሁሉ እሱም ዞሮ እነሱ ጋር መጣላት ጀምራል። ነገሮች ሁሉ ከአቅሙ በላይ የሆኑበት አእምሮ ጉዳዩን ለእግዚአብሔር ያማክራል። እሺ እኔ ገንዘብ ከየት አምጥቼ ነው የምወስዳት? ህሊናም አንዴ ይዟት ይዳልና እኔ እኮ ወደው ነበር እሱ ነው እንጂ እያለችን ቢሆን ራሷን ትገመግማለች። ራሱ እኮ ነው እንዲህ እንደሆነ ያደረገኝ። ምን አለ፣ ምን አለ እውነቱን ቢያወራኝ ብቻ። ሁለታቸውም አምላክ የመውጫ መንገዱን እንዲያሳያቸው ይማጸናሉ። በመጀመሪያ ህሊና ከሰፈረባት መንፈስ ወጣች። የደነዘዘው አእምሮ ውሸቱን ለማዳን ስራውን አደጋ ውስጥ ከቶ ያመጣውን ብር ሊሰጣት ሲል እውነቱን አፍረጥርጣ ከሰዎች ፊት አዋርዳው ብሩን ትመልስለታለች። ወዲሁ ምን ይል እኔ ግን እግዚአብሔር ይመስገን ጤነኛ፣ አንተ ግን ልክስክስ ውሸታም የዛኔ ፊልሙ ሲጀምር የሚወዳልች ሴሳው ስትሄድ ሊገባበት ከነበረው ሐዘን ውስጥ ይዘፈቃል። የፈለገ ሱስ ቢደራርብ ከህሊናው ርጦ ማምለጥ እንደማይችል ይገለጽለታል። ደባሎቹ እንደ ልማዳቸው ሴት ብትሄድ ሴት ትመጣለች እያሉ ሊመክሩት ቢሞክርም እንደሌላው ጊዜ ያልፋቸውም። ሴት ልጅ ብትሄድ ሴት ልጅ ትተካለች ተብሎ ለአንተ የሚመከር አይመስለኝ ስለዚህ ተረጋጋ። ደግሞ የውሉ ልክ እሷን እንዳሳመን ነው ደግሞ ሌላ እውነት ተናገር ብሎ የሚመክር በሀገር ቀፍቶ ነው ጉድ። ተረጋግቶ የደረሰበትን ህመምም ያጣጥማል። ህመሙን አጣጥሞ ሲጨርስ አእምሮ ያለ ህሊና ባዶ ነውና ህሊናውን ሊያስመልስ ቤቷ ድረስ ሂዶ ይሟገታታል። እራሳችንን ስንጠላ ህሊና የወቀሰችኝ እንደምንለው ሁሉ ህሊና ኃጢአቱን ሁሉ እያነሳች ተወቅሰዋለች። በኢትዮጵያነት ያሳፍራል እንዴ? ባይገርምም በኢትዮጵያነት ነው ያፈርከው። ማንነት ነው የተጸየፈው። ማን ከአሜሪካን የመጣሁት በለኝ አለ ህሊና። ከአሜሪካን የመጣሁት በለቶው ቀን ብለሃለች አእምሮ። ደግሞ በድብርት ውስጥ አልፎ ድክመትና ጥንካሬውን ለይቶ ቅጣቱን ጠጥቶ ሽንፈቱን ተቀብሎ ስለሆነ የመጣው መልሶ ለመሟገት አልተቸገረም፣ ይሳካለታልም። እኔና አንቺ የተዋወቅነው እንዴት እንደሆነ ታውቂያለሽ። በጥቂት ቀን ውስጥ ከውጭ የመጣ ሰው ባገባችሁ በፍቅረኛ የሰርግ ላይ ነው አንድ ነገር እወቂ። የእኔ ተስፋ አየር ላይ አይደለም እጄ ላይ። እኔ ክርስቶስ በምድር ላይ ሳለ ይሰራ የነበረውን የእንጨት ሥራ የምሰራ ምርጥ ሙያተኛ። ይህን ያህል የሚያኮራ ሙያ ነው ያለኝ። አንቺ ግን አንድ የእንጨት ሰራተኛ ደሞዝተኛ፣ ምን ያህል ደሞዝ ሊያገኝ እንደሚችል እያወቅሽ እንኳን አራራሽልኝ። እውነትም አላቅሽም ማለት ነው። ክፉ ነገር እንዲያገኝሽ አልፈልግም። አመሰግናለሁ። ሰለሞን፣ መሄድ እንችላለን። እሊናስ ያላምሮ ምን ትርጉም አላት? መሸነፏን ስታውቅ ህሊናዬ እረፍት አጣ እንደምንለው ህሊና በሌሊት ተነስታ ስትኳትን እናያታለን። እሷም በተራዋ ልትታገለው ትሞክራለች። ሱሶቹ በር ላይ ቆመው አላሳልፋት ሲሉ አንድ ባንድ ዘረራቸው ታንበረከካቸዋለች። አምሮችን እንጂ ህሊናችን ለሱስ አይሸነፍምና እሱም ህሊናው ቢተዋት እንኳን የማትተው ጥላው መሆኗን አምኖ እጅ ይሰጣል። አምሮና ህሊና እርቅ ያወርዳሉ። በአጭሩ የወንዶች ጉዳይ ልለን የፈለገው መጥፎ ነገር ሲገጥማችሁ ከህመሙ ለማምለጥ ብላችሁ ውሸት አለያም ሱስ ውስጥ አትደበቁ። ሱስ ቢያዝናናም ቢያስቅም ዘላቂ መፍትሄ አይሰጠንም። የእሱም ምክር ተከትላችሁ ህሊናችሁን አተዋሽሁ አንዴ ከዋሻችሁ፣ ደግሞ ቅጣታችሁን ተቀበሉ። ጸልዩ። ይቅርታ ለማግኘትም ከህሊናችሁ ጋር ታገሉ። ከሁሉ ይልቅ ከራስ ጋር እርቅ መውረድ ይከብዳልና፣ እሺ ምን አድርግ ነው ምትሉ? የወንዶች ጉዳይ አባል ሁን። ዩአር ከሚንግ ዘ ጀንትልማን ፒ ኤል ሲ ማተር አተርከግጥማ